ህይወታችሁ ላይ ስታክ የሆናችሁ እየመሰላችሁ ከሆነ ኦቨር ዌልሜድ ከሆናችሁ ፐርፐዛችሁን ማግኘት ከገበራችሁ እንዲሁም ደግሞ ምን ልስራ ምን ላድርግ እያላችሁ ከሆነ ይሄ ቪዲዮ ይረዳችኋል ብዬ አስባለሁ። ትክክለኛውን ስቴፕ በዚህ ቪዲዮ እነግራችኋለሁ ማለት ነው። ግን ደግሞ ልነግራችሁ የምፈልገው ነገር ቀላል እንዳልሆነ እና ግን ደግሞ እነዛን ቻሌንጆች ካለፋችኋቸው በጣም ትልቅ ትልቅ ለውጥ ህይወታችሁ ላይ ልታመጡ ትችላላችሁ። ቀጥታ ወደ ቪዲዮ ንግባ። ሶ ፌዝ ዋን፣ አሁን ያላችሁበትን ቦታ ወቁት። የመጀመሪያው ስቴፕ ለመለወጥ አሁን ያላችሁበትን ቦታ ማወቅ እና ሰልፍ አዌር መሆን። ራሳችሁን እንድትጠይቁ የሚፈልገው ነገር አሁን ላይ የት ነኝ የሚለውን ጥያቄ ራሳችሁን ብጠይቁ እፈልጋለሁ። እነዚህ ነገሮች ላይ ሪፍሌክት ማድረጋችሁን ጀምሩ። ሀቢታችሁ ላይ ምን አይነት ልማዶች ያሉት፣ ከራሴ ጋር ሆነ ከሌላ ሰዎች ጋር ምን አይነት ሪሌሽን አለ የሚለውን ነገር ወቁ። እንዲሁም ደግሞ ማሳካት የሚፈልጉትን ነገሮች ማወቅ ፕላስ ደግሞ ሜንታል ስቴታችሁን ማወቅ አሁን ያላችሁበትን ቦታ ካላወቃችሁ ወዴት መሄድ እንደሚፈልጉ አታውቁትም፣ እንዲሁም ደግሞ ፍላጎት አይኖራችሁ። ስለዚህ ፕላኑን ዴቨሎፕ ከማድረጋችሁ በፊት እነዚህን ነገሮች ማድረጋችሁን አትርሱ። ፌዝ ቱ ደግሞ ለህይወታችሁ መቶ ፐርሰንት ሪስፖንስቢሊቲ መውሰድ ጀምሩ። ለራሳችሁ ህይወትና ለራሳችሁ ታሪክ ራሳችሁ ስለሆናችሁ ተጠያቂ እንደፈለጋችሁ ማድረግና እንደፈለጋችሁ አድርጋችሁ ሼፕ ማድረግ ትችላላችሁ። ስለዚህ እሱም ኃላፊነት ደግሞ ለራሳችሁ ውሰዱ። ፌዝ ስሪ ደግሞ መጥፎ ሀቢቶችን አቁሙ። መጥፎ የሚባሉ ሀቢቶች ካሉባችሁ እነሱን ሀቢቶች ከነጭራሹ ለማቆም ነው። ህይወታችሁን ለመቀየር አሁን ያሉባችሁ መጥፎ ሀቢቶች መተው አለባችሁ። ምክንያቱም መድረስ ለሚፈልጉት ወይም ደግሞ ማሳካት ከሚፈልጉት ነገር በጣም ወደ ኋላ ይገትታቸዋል። ለምሳሌ ፕሮክራስትነት ማድረግ ይችላል መጥፎ መጥፎ የሆኑ ምግቦችን መግዳት ይችላል ኔጌቲቭ የሆኑ ተቃራኒ የሆኑ ጓደኞች ካላችሁ እና አንድ ፖዘቲቭ የሆነ ሀቢት ወደ ህይወታቸው አስገድናችን ቶሎ የምታቋርጡት እና የምትውሙት ከሆነ እነዚህ መጥፎ መጥፎ የሚባሉ ሀቢቶች ናቸው። ስለዚህ እነዚህም ሀቢቶች ደግሞ መተካት ወደ ፕሮዳክቲቭ የሚያደርጋችሁ ሀቢቶች መተካት ለምሳሌ በጠዋት ተነስቶ ጂም መግባት ሊሆን ይችላል መጥፎ ከመብላት ጥሩ የሆኑ ምግቦችን መብላት ፕሮክራስትኔት ከምታደርጉ ዲስፕሊን ሆናችሁ ቀን በቀን መስታት ሊሆን ይችላል ወይም ደግሞ ብዙ ታይማችሁን መጽሐፍ ማንበብ ራሳችሁን ተማር ላይ ብታሳልፉ እነዚህ ጥሩ ፕሮዳክቲቭ የሚያደርጓቸው ሀቢቶች ናቸው ስለዚህ እነዛ ቅድም ያነሳናቸው መጥፎ ሀቢቶች በእነዚህ ጥሩ ሀቢቶች መተካት እነዚህን ካደረጋችሁ መጥፎ ሀቢቶቻችሁን ተተካችሁ ህይወታችሁን እየተስተካከለ ይመጣል ማለት ፌዝ ፎር ላይ ደግሞ ጎል አስቀምጡና እነዛን ጎሎች አስታውቋቸው። ማሳካት የምፈልጉትን ነገር ካላወቃችሁ ጎል ካሌላችሁ ላይፋችሁ ቀጥ ያለ አይሆን። ጎልን ደግሞ እንደ ሮድ ማፕ ማየት አለባችሁ። ወደምፈልጉት ቦታ የሚያስኬዳችሁ ነገር ጎላችሁ ዳይሬክሽን ይሰጣችኋል፣ ፐርፐዝ ይሰጣችኋል። የሆነ አይነት ሞቲቬሽን ስለሚሰጣችሁ ጎል ሴት ማድረጋችሁን አትልጁ። ከቻላችሁ በየሶስት ወሩ ጎል ሴት እያደረጋችሁ እነዛን ጎሎች ለማሳካት ሞክሩ። ፐርፐዝ ይሰጣችኋል፣ ዳይሬክሽን ይሰጣችኋል፣ እንዲሁም ደግሞ ሞቲቬሽን ይሰጣችኋል። ፌዝ ፋይፍ ደግሞ ዙሪያችሁን በጥሩ ሰዎች ሙሉ። ኔጌቲቭ ሰዎች በዙሪያችሁ ካሉ እነሱም ከነጭራሹ ተዋችሁ። አሁን ያላችሁበት ኢንቫይሮንመንት ወይም ደግሞ ሰርክል በጣም እናንተን ሼፕ ያደርጋችኋል። ካጠገባችሁ ኔጌቲቭ ወይም ደግሞ ተቃራኒ ሰዎች ካሉ፣ የሚያማሩ ሰዎች ካሉ፣ አምቢሽን ያሌላቸው፣ ፐርፐዝ ያሌላቸው ሰዎች በዙሪያችሁ ካሉ እነሱ እናንተን በጣም ሼፕ ያደርጓችኋል። ራሳችሁን እናንተን ከሚገፋችሁ እራሳቸውን ከሚገፉ ሰዎች ጋር እናንተን ሞቲቬት ኢንከሬጅ የሚያደርጓችሁ ሰዎች ጋር እንዲሁም ደግሞ እናንተን ግልጽ ሆናችሁ ቪዥናችሁ የምታስረዷቸው ሰዎች ጋር ሰራውንድ ማድረግ እራሳችሁ እራሳችሁ እና ከጎድናችሁ ያሉትን ጓደኞች ወይም ደግሞ ሰርክሎች ይዛቸው ለእነሱ ቪዥናችሁን መድረስ የሚፈልጉበትን ቦታ ካላስረዳችኋቸው እነሱ መጥፎ ናቸው፣ መጥፎ እንደሚናገሯችሁ ስለምታውቁ ይህ ቪዥናችሁን ጎላችሁን አትነግሯችሁ። ስለዚህ ግን ግልጽ ሆናችሁ የምትነግሩት የሆነ አይነት ሰርክል ክሬት ታደርጋችሁ፣ ለእነሱ ቪዥናችሁን ምን ማሳካት እንደሚፈልጉ ትነግሯቸዋላችሁ። ምክንያቱም እነሱም የሆነ ቦታ መድረስ ይፈልጋሉ ፐርፐዝ አላቸው። እናንተም ግልጽ ሆናችሁ ለእነሱ ሼር ታደርጓቸዋላችሁ። ስለዚህ እነዚህ አምስት መንገዶች በመጠቀም የተሻለ ህይወት ክሬት ማድረግ መጀመር ትችላላችሁ ማለት ነው። ኮመንት ላይ ምን አይነት አቢቶችን ብሬክ ማድረግ እንደምፈልጉ ነገሩ፣ እንዲሁም ደግሞ ምን አይነት ጎሎችን እንደምታስቀምጡ ሼር አድርጉን።